እንደት ናችሁ? ደህና ናቸው። የእኔ አስቴር ይባላል። እንግዲህ ዛሬ ደግሞ ማስተላለፍለቱ እንደሚታወቀው በሽታዎች ተላላፊ እና ተላላፊ ያልሆኑ በሽታዎች አሉ፣ እንዲሁም በመኪና አደጋ እና በተለያዩ አደጋዎች ሰዎች ጤናቸውን ይቃወስ ይችላል። ስለዚህ ወገኖች፣ ከመሆኑ በፊት መጀመሪያ መጠንቀቅ ይሻላል በሚል ስለመጠንቀቅ ስለ ጤና ጥንቃቄዎች ለመክራችሁ ፈልጌ ነው ህመሞች አይነት አንዱ ደግሞ የጡት ካንሰር ነው። የጡት ካንሰር እንግዲህ ምክንያቱ ባልታወቀ ሁኔታም ሊይዝ ይችላል። የአኗኗር ሁኔታ ችግርም ሊከሰት ይችላል። ዋናው ቁም ነገሩ ግን ተከስቶ በሽታ ከመፍጠሩ በፊት፣ ለሞትና ላልተፈለገ ጭንቅና ህመም ከመዳረጉ በፊት ግን መጀመሪያ ራሳችንን መጀመሪያ ራሳችን መርመረን ራሳችን ማወቅ እንችላለን። ሌላ ስር ሳይሰጥ ሌላ በሽታ ሳይሆን መመርመር አለብን ሴቶች በሚል ነው። እና ለዛ ደግሞ ሁሌ ገላችሁ ታጥባችሁ ሲጨርሱ እጃችሁን ከፍ አድርጋችሁ እንደዚህ ጡታችሁን እንደዚህ ሰዓት እንደሚመስል ነገር መመርመር ያበጠ ያለ ነገር እባጭ ካያችሁ፣ የቀለም ለውጥ ካያችሁ ወይ ደግሞ ፈሳሽ ምልክት ካያችሁ ወደ ሐኪም መሄድ እንዳለባችሁ ልነግራችሁ ፈልጌ ነው። በዛውም በብታችሁ እንደዚህ ማየት ይኖርባቸዋል። እንግዲህ ወገኖች፣ በተለይ ሴቶች የጡት ካንሰር እና የማህፀን ካንሰር መከላከል የምንችለው ህመም ነው። በጊዜ መታወቅ ይችላል። ለዛም ማሞግራፊ የሚባል ማሽን እና ፓፒስ ሚር የሚባል ምርመራዎች አሉ። እነሱ በየአመቱም ቢሆን ብትመረመሩ ከመሆኑ በፊት ይጠቅማቸዋል እንጂ አይጎዳችሁም። ከምንም በላይ ግን ሁሌ እንደምመክረው አመጋገባችሁ ማስተካከል፣ ተንቀሳቃሽ ሆን፣ በቂ ውሃ መጠጣት፣ የፀሐይ ብርሃን መሞቅና ለአደጋዎች እንዳትዳረጉ ደግሞ ጥንቃቄዎች፣ ቅድመ ጥንቃቄ ይበልጣል ከመታከም ልላችሁ ፈልጌ ነው። ከምንም በላይ ለሁሉ እግዚአብሔር ይመስገን። በጤና ኑሩልኝ። ክፉ አይንካችሁ፣ በሽታ አይንካችሁ። ላችኋለሁ አገሮቼ። እና ለሁሉ እግዚአብሔር ይመስገን። ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። አመሰግናለሁ። ይሻል ወይኔ ተማሪ